ሰላም ሰላም የተከበራችሁና እና የተወደዳችሁ ውድ የዩቲዩብ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን ደህና ነን። ዛሬ ዩቲዩብን ይዘን መጥተናል። ማለት ለረጅም ጊዜ ጠፍቶ ነበረ እና የጠፋበትንም ምክንያት ይነግረናል። እንደገና ደግሞ ከዚህ በኋላስ ደግሞ ምንድን ነው እሱ የሚሆነው የሚለውንም ነገር ይነግረናል። ዝም ብለን ቀጥታ ቪዲዮ ወደ መስራት ብንገባም ተመልካችን አለማክበር ይመስለኛል ስለዚህ እያንዳንዷን ነገር የት እንደነበር ምን ገጥሞህ እንደነበረ ትናገራለ። እኛ ዝም ስንል ወይም ስንጠፋ ደግሞ ምናልባት ለአንተ ምንም አይነት ግድ የማይሰጠን ወይ እንትን የማይል አይነት ነገር አድርገውም የሚወሰዱ ሰዎች ስላሉ ስለሱም ነገር እና ምን ምን አይነት ታሪክ ነበረን ከዛ በኋላስ ምን ተፈጥሮ ነው ለዚህ ለረጅም ጊዜ ያክል ሳንተያይ ሳንገናኝ በነገራችን ላይ ቤተሰቦቻችን እኩል ነው ማለት ይቻላል ያለነው አንድ ከተማ ላይ ሆነን እኩል ነው ማለት ይቻላል። ዛሬ ከእናንተ ጋር ዮናስን የምናየው ማለት ነው እና በእርግጥ የሆነ ሰው የሆነ ችግር ሲገጥመው እንደው አንዳንድ ሰው ወደ ሰው የሚቀርብ ሰው አለ። አንዳንድ ሰው ደግሞ አይ ቆይ ችግሬን እኔ ራሴ ልወጣ ብሎ እዛው ቤት ውስጥ የሚሆንና ድብርቱን የሚያባብስ ሰው አለ። ዮናስ ደግሞ ችግሩን ይዞ ሰው ጋር ከመቅረብ ይልቅ ዝም የሚልና ለራሴ ልወጣው ብሎ በግድ የሚታገል ሰው ስለነበረ ነው ይሄን ያክል ጊዜ የጠፋ ነው ማለት ነው እና ሰላም ብሏቸውና እስኪ እናወራለን ስላለው ነገር ምን እንደተፈጠረም ጭምር እሺ። ሰላም ሰላም፣ የሆኑት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ሰላም ብላቸው። ሰላም ሰላም፣ የተወደዳችሁ ቤተሰቦቻችን እንደምንሰናበታችሁ እውነት ነው። የጠፋሁበትን ነገር ለመናገር ወይም ደግሞ ለማሳወቅ ያህል በቅድሚያ ሰው ስሜታዊ ሲሆን ወይንም ደግሞ ችግር ውስጥ ሲገባ ድንገት ስሜታዊ ሆኖ ያልሆነ ነገር ወይንም ደግሞ ከሰው ማይጠበቅ አይነት ነገር ሊያደርግ ይችላል እና እኔም በዚሁ መካከል ብዙ ስህተቶችን ሰርቻለሁ እና ይሄ ማለት ግን እኔ አሁን ብዙ መናገር ፈልጌ ሳይሆን፣ ግን ደግሞ የጠፋሁበትን ምክንያት ብቻ ለማሳወቅ ያህል ያው ሰው ስትሆኑ የሆነ ሰዓት ላይ ራሳችሁን ችላችሁ ለመውጣት፣ ብቻችሁን ለመስራት፣ አቅማችሁን ለማየት ጥረት ታደርጋላችሁና እኔም እዛ ደረጃ ላይ የደረስኩ ስለመሰለኝ ለብቻዬ ለመስራት ወጥቼ ነበረ ማለት ነው። ሙሉ አቅሜን ተጠቅሜ ለብቻዬ ቪዲዮዎችን እየሰራው ለእናንተ ለማቅረብ ወስኜ ጉዞ ጀምሬ ነበረ እና ግን ደግሞ ያው ነገሮች እንዳሰብኳቸው ሊሆኑልኝ አልቻሉ። ያው የምሰራበትንም ስልክ ያው እንግዲህ አጥቼ ነበር ማለት ተሰርቄ ነበር እና ተፍቶብኝ ነበረ። በዛም ደግሞ ብስጭት ውስጥ፣ ንዴት ውስጥ ገብቼ ነበረ ለተወሰኑ ጊዜያቶች ማለት ነው። እና ያው ሰው ደካማ ነው፣ ደካማ ጎና አለው፣ ጠንካራ ጎና አለው። እና በቃ ብዙ አስቤ ብዙ ለመስራት ባቀድኩበት ሰዓት ነው እንግዲህ አጉል ሰዓት ላይ ስልኬን የተሰረኩት ማለት ነውና። ያ ነገር ደግሞ አበሳጨኝ፣ ያው ተስፋ ወደ መቁረጥ ነገር ውስጥ ገባሁኝ እና አሁን፣ ቅድምም እሱ እንደጠቀሰው ሰው ይለያያል። ሰው ችግር ሲገጥመው ወደ ሰው አሉኝ ወደሚለው ሰው ያን ችግር ይዞ ሄዶ ያካፍልና ከዛ ችግር ነፃ ይወጣል። አንዳንድ ሰው ደግሞ ብቻውን ችግሩን ይጋፈጣልና እኔም በተፈጥሮዬ ችግር ውስጥ ቻሌንጅ ውስጥ ስገባ ብቻዬን የመጋፈጥ አይነት ባህሪ ስለነበረኝ ብቻዬን እወጣዋለሁ ብዬ ያው እንግዲህ፣ ግን ራሴን ጎዳው እንጂ ምንም የጠቀመኝ ነገር የለም። ምክንያቱም ከስራ ከቪዲዮ ርቅ ያለሁኝ ብስጭት ውስጥ ነበርኩኝ፣ ጭንቀት ውስጥ ነበርኩኝ። በቃ ንዴት ውስጥ ማለት ነውና፣ ለምን ይሄ ሆነ ብዬ ማለት ነውና። የሚሆነው ነገር ሁሉ በእግዚአብሔር ፍቃድ ነው የሆነው እና አንዳንድ ሰዎች ደግሞ በራሳችሁ አይምሮ ውስጥ በራሳችሁ ልብ ውስጥ የምታስቡትና የምትገምቱት ነገር ሊኖር ይችላል። ለምሳሌ እሱም ወንድሜ ነው እሷም እህቴ ናት። እኔ ችግር ውስጥ ስገባ ትተውኛል፣ ወይንም ደግሞ የእኔ ችግር አልተካፈሉም ማለት አይደለም። እዚህ ቪዲዮ ላይ ያልቀረብኩበት ምክንያት ማለት ነው፣ ራሴን ስለገደብኩኝ ራሴ ወጣዋለው ብዬ ስላልኩኝ ነው እና የግድ ካሜራ ላይ አልወጣም እንጂ ከጎኔ ነበሩ። ያው በአካል ባንተያይም አንዳንድ ብዙ ጊዜ በአካል ባንተያይም እንድድሮ ግን ደግሞ በብዙ ነገር ከጎኔ ሆነው ዛሬው አቀል ላይ እንደደርስ ደግሞ ትልቅ ኃላፊነት ተወጥተዋል ማለት ነው እና ምንም ግጭት ኖሮን አይደለም። እግዚአብሔር ይመስገን ሰላም ነን። በራሴ ድክመት ነው የጠፋሁት እና ከእንግዲህ አውላል መጥፋት እሞክራለሁ። ይሄ ነው ዋናው ነገር የጠፋሁበት ምክንያት ማለት ነው እና ቤተሰቦቻችን፣ ያው እሱ እንደነገራችሁ ነው ያለው ነገር ማለት ነው። እንደውም ከእኛ ጋር ከተለያየ በኋላ አንድ ሁለት ነው ሶስት ቪዲዮዎችን ቀርጾ ነበረ። በእውነት እኔ ቪዲዮ ታየ አልታየ ጉዳይ አልነበረም። ምንድን ነው እሱ እያሰብኩ የነበረው ዮናስ ራሱን ችሎ የሆነ ለስራ ተነሳሽነት ኖሮት ቪዲዮ ቀርጾ ለቀቅ የሚለው ነበር፣ ሲያስደስተኝም የነበረው ማለት ነው እና ቪዲዮዎቹም ያን ያክል ባይታዩም ጥሩ ነበሩ፣ እንደ መጀመር ጥሩ ነበሩ እና የተሻለ ነገር እየሰራ ይመጣል ብዬም አስቤም ነበረ። እንትን እያልኩ የነበረው ግን በመሀል ሙሉ ለሙሉ ኮምፕሊትሊ ጠፋ ማለት ነው። ጠፋ በቃ። ስልኩ ሲጠፋ እሱም ጠፋ ማለት ነው። ሲጠፋ ደግሞ የጠፋው እንዴት ነው ከኛም ነው የጠፋብን ማለት እንደዚህ የሆነ ቴክስት ምናምን ምነው ቪዲዮ አትለቅሙ ምናምን ምናምን ስንለው እንትን በቃ ይሄ ነው የሚል ምላሻ። ለምንድን ነው ኋላ ላይ እኛ ወጪ እንዳናወጣ ድጋሚ ደግሞ ስልክ ግዙ ግዙልኝ እንደማለት ነው የቆጠረው፣ አሁን ስልክ ተሰረኩ የሚለውን ነገር ለመናገር ማለት ነው። እና ዝም ብሎ ሲጠፋ ጊዜ እኔ ግራ ገብቶን ምናምን ነገር እንትን ማለት ጀመርን። እሱን ራሱ በቃ ለማውጣታት ምናምን ሞከርን ማለት ነው ኋላ ላይ ስልኩ ጠፍቶት እንደሆነእና ቪዲዮም መስራት ስላቃተው ዝም ብሎ እንደጠፋ ማለት ልክ ያንን ስናቅ ምንድን ያደረግነው እኛ በቃ ዮናስ ተመልሰ ከኛ ጋር እንደ በፊቱ ስራ አልነው ማለት ነው። በዚህ ሰዓት እሱ ተመልሶ ከኛ ጋራ ለመስራት ፈቃደኛ አልነበረም። ያልሆነበት የራሱ የሆነ ምክንያት አለው። እንግዲህ ናና ተመልሰ ቪዲዮ አብረህን ስራ ስንለው አይ እኔ አልፈልግም ብሎ ጭራሹንም እንደውም ወደ ቤትም አልመጣም ለኖርማል ነገርም ማለት ነው። ከዛ ኔ ከዛ ሙሉ ለሙሉ ምንድነው እሱ በቃ መገናኘት ምናምን እኔም ተናደድኩኝ። ቪዲዮ እየሰራ አይደለም ይሄ ልጅ ምንም ነገር እንትን እያለ አይደለም። ቻናል ደግሞ ይቀዘቅዛል። የለፋንበት ቻናል ነው እዚህ ያደረስነው ነው። ሰላሳ ምናምን ሺ ሰብስክራይበር የደረሰው ዝም ብሎ አይደለም። ስለዚህ በጣም ተናደድኩ። ለምንድን ነው እሱ መጥቶ ከኛ ጋር ስራ ተብሎ ምማይሰራው ስልክ ይጥፋ፣ በቃ የሆነ ችግር ይገጥማል እኮ ና። በጣም ስለተበሳጨው እንደውም የሆነ ሰዓት ላይ አላናግረው ምናምን ሁላ ብዬ ነበር ማለት ነው። እና ብዙዎቻችሁ እዛ የበፊት የሰራቸው ቪዲዮዎች ላይ ስልኩ ካሜራው ጥራት ስለሌለው ምናምን ነገር ትንሽ በጣም የተጎዳ የከሳ ምናምን መሰላችሁ ልጆች አላችሁ፣ እዛ እንትን ላይ ማለት ነው እና ከዛ እኛ ያንን እያየን እያመሞ ዝም ያልን የመሰላችሁም ልጆች አላችሁ። ነገሩ እንደዛ አይደለም። ይሄኛው ነው ትክክለኛው እውነታ ይሄኛው ነው። እና ስለዚህ ከእንግዲህ ደግሞ ያው በመጨረሻም በሀሳባችን ተስማምቶ ዮናስ ተመልሶ ከኛ ጋራ ለመስራት ወስኗል። ከእንግዲህም አበረታቱት። ቪዲዮ ያው የመጀመሪያ ቪዲዮ ከቆይታ በኋላ ሲለቀቅ ምን ያክል እንደሚቀዘቅዝ የታወቀ ነው። ግን ለማሞቅና ለማስተካከል ምንድን ነው እሱ የምታደርጉት እናንተ ናቸው። አሁንም በእናንተ እጅን ያለው ላይክ ማድረግ ነው፣ ቪዲዮን ጠቅ ማድረግ ነው፣ ላይክ። ከዛ በኋላ ሀሳብ መስጠት ላው ላይ ከዛ በኋላ ደግሞ ሼር ማድረግ ማለት ነው። ኮሚኒቲ የተከፈተላችሁ ሰዎች እንዳለ የዮናስ ወዳጆች የሆናችሁ የእኛ ወዳጆች የሆናችሁ ሼር እያደረጋችሁ ቻናሉን ወደ በፊት ወደነበረበት አቋሙ እንመልሰው። ከዛ ከእንግዲህ ደስ ደስ በሚሉ ቪዲዮዎች እንመጣለን። ስለዚህ እንመጣለን። ብቻ ከእናንተ የሚጠበቀው ነገር ይሄን ቅዝቅዝ ያለውን እንግዲህ ሞቅ ሞቅ ማድረግ ነው። አሁን ማይኩን እንደ ጫልቱ አስተላልፋለሁ። ተወራው ነገር ይኖራታል። የማወራው ብዙም የለም፣ ምክንያቱም እንዳለ ብዙ አውርተዋል ማለት ነው። ቤተሰብ በቃ ከዚህ በኋላ ማድረግ እሱ ጠፍቶ ነበር። የጠፋበትን ምክንያት ሰምታችኋል። አንዳንድ ጊዜ ኮሜንታ ያለ በተለያዩ ቪዲዮ ላይ ማለት ነው ኖርማል ቪዲዮ እኛ ቪ በምንሰራቸው ቪዲዮ ላይ የእሱም የድሮ የለቀቃቸው ቪዲዮ ላይ ገብተው አሳባቸው ያስቀምጣሉ። ያ ደግሞ የሰው ልጅ ከማስተዋል ነው። እነሱ ስላስተዋሉት ነው፣ መጥፋቱን ስላዩ የት ሄደ የሚለውን ነገር አይኖራቸው ላይ ስላለ ነው ማለት ነው። እና ያንን በራሱ መጠየቅ በራሱ ትልቅነት ነው። እግዚአብሔርን የሆነ ጊዜ የምታውቁት የነበረ ሰው ወይ ታሞ ሊሆን ይችላል፣ ወይ ቸግሮት ሊሆን ይችላል፣ ወይ የሆነ ችግር ገጥሞት ሊሆን ይችላል። እና በጠፋበት ሰዓት የትሄዱ ነው ማለት የትልቅ ሰው አመለካከት ነው እና እናንተ እግዚአብሔር ይስጠልን ነው የምንለው። ማስታወሳችሁ በራሱ ማለት ነው እና አሁንም ደግሞ ያ ሰው ደግሞ የት ሄደ እያላችሁ የነበረው ሰው ደግሞ ሲመጣ በቃ እንዲበረታ፣ እንዲጠነክር፣ የራሱን ነገር እንዲያመቻች፣ የራሱን ኑሮ እንዲኖር፣ ብዙ ነገሮች በራሱ እንዲቆም፣ በሚሰራቸው ስራዎች አብሮህ መሆን ማለት ነው። ሼር ማድረግ፣ ላይክ ማድረግ፣ ሀሳብ መስጠት፣ ጥፋት ካጠፋ ይሄ ልክ አደለም ማለት ምናምን፣ ከዛ ያ ሰው ይበረታል። ማንም ሰው እኮ ዩቱብ ከትልቅ እድሜ ጀምረው እስከ ትናንሽ እድሜ የሚሰሩ ሰዎች ዩቱብ በአንድም በሌላ ገቢ እያገኙ ነው። ሁለት ደግሞ የራሳቸው የሆነ ነገር እየገነቡ ነው ማለት ነው። ስለዚህ ማንም ሰው ያለ ጥቅሙ አይደለም ዩቱብ ላይ የሚሰራው ይህም ልጅ ደግሞ የሆነ ነገር ከሰራ የሆነ ነገር ያገኛልና ህይወቱን ይቀይራል ማለት ነው። ስለዚህ እናንተ ልታረጉለት የምችሉት ላይት ማድረግና ሼር ማድረግ ሌላ ምንም አይደለም ማለት ነው እና እኔ ሄ ብቻ ነው ልል የምችለው ምክንያቱም ብዙ ነገር ስላልክ ማለት ነው እና ይሁኒም እንደዚያው ስለዚህ በአጠቃላይ ስናጠቃልል የበፊቱ ቲማችንን እና የበፊቱ አቅማችንን የበፊቱ ጉልበታችንን እናመጣዋለን። እሚትም እንግዲህ ያው ባሮክ ነው ቢዚ ያደረጋት ለዛ ነው እንጂ ዮናስም አለከ እንግዲህ። በፊት በጣም ዘና ፈታ እንደምናረጋችሁ ዘና እንደምናደርጋችሁ አሁንም ተስፋ አለን። በደንብም ደግሞ እናደርገዋለን። እንወዳቸዋለን ብቻ እናንተ የምን ጊዜም ፍቅራቸው ፍቅራችሁ አይቀንስብን። ሰላም ሁኑ። የምትለው የለም? ማን መጨረሻ መልእክት ነገር ተብሏል። በቃ ቻው። እንወዳቸዋለን። ሰላም ሁኑልን።